አንዳንድ ሰይጣን የሆነ ጓደኛ ሲኖራችሁ እሳት ውስጥ ይከታችኋል። አብርሽ የሆነ ማደንዘያ እንደተደረገበት ነገር ደንዝዞ ነበረ። ነገር ግን ይቺ ልጅ አንደኛ፣ ይቺ ልጅ የገፋፏት እና አቤላ፣ ሁሉም ናቸው እነዚህ ግሪሳዎች፣ ማለት ነው። አብርሽን ደግሞ አደንዝዘውታል። በቃ አዛኝ ቅቤ አንጓች ማለት ነው። ከኋላ ኋላ ትስ ትስ እያሉ ጭራሽ በሴት አሟ ፍቅሯን ገልጣልህ ልትቀበላት ይገባል። የሀቤል ግን ምን አባቱ ውጦ ነው? ማትከበርበት ቦታ፣ ማትከበርበት ቦታ የምትለው አንተ አብርሽን ልታስከብረው ነው። አንተ ለምን አታገባትም? ይቺ ሄርሜላ የምትባል ሴት ምና ምን ቤት ነህ አንተ እንደዚህ ነገር የምታዳክረው? ሰላም ጤና ይስጥልኝ ውድና የተከበራችሁ የኒ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። የምሬ ነው የምላችሁ የምር ውዶች፣ ላይክ ሼር አድርጉ። እውነት እውነት የወንድ ማሽቃባጭ አለ እንዴ? የወንድ ይህማ ይሄ አቤራ ላት የለውም እንጂ በግ ነው፣ ላት የሌለው በግ አቤራ ማለት ላት የሌለው በግ። ተኋላ ተኋላ እንደ በግ ሲከተል ሲከተል ኖሮ ለካ ለአብርሽ ጉድጓድ ሲቆፍር የኖረ ላታም ማለት ነው እሷማኮ አፈቅርሃለኝ እኔ ከአንተ ተለይቼ መኖር አልችልም ምናምን ነገር ታይ በናትሽ ከሱ ተለይተሽ መኖር አትችይም እንዲ ለመድሽው እንዲ ለመድሽው አስደስታለሁ ምንድ ላይ ነው የምታስደስችው መቼስ አልጋ ላይ ነው የምታስደስችው ከዛ ውጭ በምንድ ነው የምታስደስችው አንቺ ከሩታ በልጠሽ ነው እንዴ አስደስታለሁ አላለችም እንዴ? ይችንቂጥ ሆነና ፓንት አማራት አሉ ምን ነው ይሄ ትንሽ ውንጥ ውንጥ የሚል የሚለች የሚለሽ ነው እንደዚህ የምትዩ ተይበናትሽ በልባምነት ግን ሩታ ትበልጣለች። ሩታ ጠቅምን ሳትፈልግ ፍቅርም ብቻ ፈልጋ ወደ አብር ሽወት የገባሽ ሴት ናት። ገባሽ አደለ? ቻናል ሲከፈትልሽ እንጠጥ እንጠጥ አበዛሽ። ላይክ ዶራር ስትቀምሽ እንጠጥ እንጠጥ ማለት አበዛሽ። አስደስታለው ምናምን ነገር ምድር ነው የምታስደ አብረሽ አሁን ሩታል ሁኝ ሄድሜ ላፈቅረሃለሁ ስላለች፣ ምን አበሳጭ ምን አናደደ? ጉንጭህን ስትስምህ የት ሄደ ነበረ? ለምን አትሳሚ? ባለትዳር ነኝ። ዛሬ ነው እንዲህ ባለትዳር መሆንህ ትዝ አለህ። ዛሬ ነው እንዲህ የራስህ ህይወት እንዳለ ትዝ ያለክ። ስታሳሽክ ወርማም ስታረግ ስታሽክ እንደገና ደግሞ ስትስም ጉንጭህን ምናምን ነገር። ያኮ በቃ ምንድን ነው የቀረው? አልጋ ላይ ወጥቶ ሌላ ነገር ማድረግ ነው የቀረው እንዴ? ያኔ ባለትዳር መሆኑ ትዛላለም። ዛሬ ምን አበሳጭ? ታዲያ ምንም እኮ የሚያበሳጭ ነገር የለም። ደስ ሊል ይገባል። ምክንያቱም ቀድማ እሷ ፍቅሯን ገለጠችልክ። አንተም እኮ ተይዘሃል። ያስታውቅብሃል። እንደ ያልተያዘ ሰው ግልግል ያውቃሃል አሉ። ባትያዝማ ኖሮ ስትስምህ ስትለጠፍብህ፣ አይ አትንክኝ፣ እኔ ህይወት ያለኝ ነኝ ትላል ነበረ። እነዚህ ደግሞ ከአንተ ጋራ ግብረ አበሮችክ ያው ለማስመሰል ያክል አትጩሁባቸው አትጩሁባቸው። ለምን ማስመሰል አስፈለገ? አንቺ ደግሞ ማለት ነው ሀለሌ ይጅ እናፈልጊ ለራሱ የሚሆን ወንድ አስደስታለ ምናምን ዝ ፍቅሬን ስለገለኩ ነው ወይ እንደዚህ የምትሆኖ ምናምን ደፋር አይናውጣ። እና ታዲያ ምን እንዲልሽ ፈለግሽ? ተጎዝጉዞ ምናምን በአንዴሽ እንዲልሽ ፈለግሽ? እንዴ እንደዚ ተናዶም ተበሳይቶ ምናምን ነገር ከዛ አስመስሎ አመሳስሎ ከዛ ቆይቶ እንግዲህ እኔም እኮ ወድሻለሁ ይልሻል በአንድ ጊዜ ታዲያ እሺ ብሎ ይነጠፍልሽ እንዴ እንዴ ሆ ድሮም ለሩታ ቦታ የለውም ሳይፈልጋት ነው ያረገዞች ያስረገዛት ምናምን ተብሎ ይሰደብ እንዴ ምን ሆነች ነው አንቺ ይህን ያህል ማፍቀር ይህን ያህል መውደድ ሀጢአት ነው እንዴ ሀጢአት አይደለም መውደድ ማፍቀር ግን የምታፈቅዱን ሰው አለይሽም ያፈቀርሹ የልጅ አባት ትዳር ያለው ሰው ሰማኔው ፊርማ ያልተቀደደ ገብተሻ ያፈቀርሹ ሰው ችግሩ ያሆነ እንጂ ያው ኃጢአት አይደለም። ገባሽ? ያላሰበው ዱብ እዳ እኮ ነው በአናቱ ላይ ያስቀመጥሽበት። ምን ሆነሽ ነው ሴትዮ? ተረጋጊ። ተረጋግተ የፈለግከውን ነገር አድርግ። ከዚህ በላይ ራሱን ሰብርሽ እኮ ውዴ፣ ቅስሙን ሰበርሽው። እዚች ጋ እዩ ያነሱ ሀሳብ ልክ ነው። የምትፈልጋት ከሆነ ምትፈልጋት አለ፣ ማትፈልጋት ከሆነ አልፈልጋትም ማለት አለ። ምን ያናድድሃል? ለምን ትናደዳል? ውስጥ ያለው ንገራት። ለምን ያቁታለ አብርሽን በቃ ከሱ ሰባራ ጎኑን ስለሚያውቁት እነሱ በቃ በደንብ አውቀውታል፣ አብርሽን ማለት ነው። ስላወቁት ድክመቱን ስላወቁ ውስጡ ያለውን ስለሚያውቁ እውነቱን ተናገር፣ ምን አናደደህ ሲሉት መሄድ ብቻ ነው የምፈልገው አለ። ለምን መሄድ መረጥ? እኔ አልፈልግሽም አትልም? እንዲህ ምን ሆነ ነው እኔ አልፈልግም ምናምን ነገር ሲል በግልጥ አስረዳት። እንደሚፈልጋት ያውቃሉ እነዚህ ሰዎች። ከዛ ሄርሜላ በጣም ጥሩ ሰው ናት እያለ ደግሞ ያንኛው ቡራ ተብዬ ያሽቀብታል። አሽቃባጭ ሩታነች መጥፎዋ። ምን አይነት ሴታ ሴት ናቸው? ጥሩ ሰው ነሽ ሄርሜላ። የምትገባ ሰው ናት። አንተም ጥሩ ሰው ነህ ምናምን አሽቃባጭ ወንዳሽ ሄርሜላ ሂጅልኝ ከህይወቴ ውጭልኝ የምትባል ሴት አይደለች የምትመጥን የምትገባ ሴት ናት። ታይ፣ አሽቃባጭ ይች ወስፌ ማለት ነው። አቤላ ተብዬዋ እኔ በአንተ ተጎድቻለሁ፣ አንተ ብቻ አይደለም የተጎዳኸው። ስለዚ ለሄርሜላ ድሉን ስጣት። ሄርሜላ አይደለም እንኳን ሄርሜላ ትቅርና ሌላም ሴት ትፈልግሃለች አንተ ምናምን። መኪና ስላለው እኮ ነው አብርሽ ሌላ ሴት የምትፈልገው እንጂ በመልክ ከሩታ በልጦ አይደለም፣ ሩታ ትበልጠዋለች። ምን ሆነ ነው አንተ የወንዳ ልጅ ጫማ አንተ ትጎዳለህ ውጣ ታዲያ ተጎዳው መውጣት እኮ ነው ለቆ መውጣት ድሮስ ሰው ትዳር ውስጥ ሰው ህይወት ውስጥ ገብቶ ማዳከር ላይክ ላትጎዳ ነው እንዴ ማንህና ነው ማትጎዳው እንዴ ተጎድቻለሁ እኔም በአንተ ኬዝ ምናምን አላለም እንዴ የወንድ አሽቃባጅ አቤላ ሆነች ዛሬ ወንድ ወቶታል በእኔ ህይወት አንተ መወሰን አትችልም እኔ ነኝ ስለ ራሴ ህይወት መወሰን የምችለው አይመለከትም አለው ደግ አደረገ። አይመለከትም። አብርሽ እንደ ዝቅጭ ቅጩን ነግረ ጥጋ ስዛቸው አብርሽ በትክክል ገብቶሃል። አሁን እየነቃህ ነው። ይሄ አቤላ የሚባለው እነዚህ ጓደኞቹ በአጠቃላይ አሁን እየጠቀሙ ምናምን መስሎ ከሆነ ኖ ገደል እየከተቱ ንቃ፣ ንቃ። በተለይ አቤላ አውቋበት እየጠቀመህ እንዳይመስልህ፣ ገደል እየከተተ ነው ገደል እየከተተ ነው። አንተ ግን አልነቃህም፣ አሁንም አልነቃህም። አንተ አዛኝ ቅቢያንጓች የአብርሽ መጎዳትማ ቢገባህ ኖሮ ያ ያጎረሰክ እጅ የአብርሽ መጎዳት ተገባክ ከተረዳህ ተጎድተሃል። ወዳጅ ካልክ ለምን ከሩት አታስታርቀው? ለምን ተልጁ እናት አታስታርቀው? አስመሳይ ነህ፣ አስመሳይ ነህ የምር አብርሽን ገደል እየከተትከው እንጂ እየጠቀምከው አይደለም። ጉዳቱን ገብቶ አይደለም ጉዳቱ ተሰምቶ ምናምን አይደለም ለማስመሰል ያክል ነው። ነገርተሃል ምናምን ነገር አላለም እንዲ። አስመሳይ ልጁን ግራ እያጋቡት ያሉት አጠቃላይ እነዚህ ጓደኛ ተብዮች ናቸው። አጠገቡ ያሉት አጠቃላይ እየከበቡት ገደል የሚከቱ ናቸው እንዳለ ማለት ነው። አብርሽ ለምን እንደማይነቃ አላውቅም። አንድኛው ሌላ ሀሳብ ሌላ ያንኛው ሌላ ሀሳብ፣ በቃ የሌላ አወዘጋግ ቦታ ጭንቅላቱን ወጥረውታል። በቃ ሩታ እኮ አብርሽን ጠልተው አይደለም፣ ሩታ እንዲስተካከል እንጂ ጠልተው አይደለም። አልፈልግህም በቃኝ አለችው፣ መልሶ ስለሚሄድ ስለሚሄድ ስለሚመጣ ያስታም ፈልጋ የመጣ ሴት ነበረች። ለመደች፣ አፈቀረች። ስለዚህ ፍቅሯን አንተ ተቀበላት፣ ከአንተ ጋር ትሆን። አቤላ ግን ምንድን ነው የቃሞ የሰውዬ ግን ጤነኛ ነው እንዴ? እንዴ ያው ልጅ ወደቀላችሁ፣ ራሱን ሳተ። ይሄን ነው የምትፈልጉት አይደለ? ይኸው ወደቀላችሁ፣ ራሱን ሳተ። እንኳን ደስ አላችሁ። የምትፈልጉት ነገር ይሄ አይደለ?